እኔ እግዚአብሔር ማናችሁ፣ ሰላም ሰላም፣ እንዴት ናችሁ? ውድ ነው የተከበራችሁ ቤተሰቦቻችን፣ እኛ በጣም ደህና ነን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና፣ ደስታ እንደሆናችሁ ባለሙሉ እምነት ነው። ያው እንግዲህ ሁላችሁም ታውቃላችሁ የት እንዳለን፣ ምን እያደረግን እንደሆነና፣ እኔ ያው በዚህ አጋጣሚ እንኳን አደረሳችሁ ሳልላችሁ በዓሉ አለፈና እንኳን አደረሳችሁ ለብርሃነ መስቀሉ። ያው በዓሉ በጣም አሪፍ እንዳለፈ ተስፋ አደርጋለሁ። እኛ ጋ ከሚባለው በላይ ማለት እኔ እንደዚህ አይነት በዓል አሳልፍ ያላቅም ከዚህ በፊት ለኔ ለእኔ አዲስ ነው። በጣም ደስ የሚል ጊዜ ደስ የሚል ቆይታ ነበረኝ። በጣም ብዙ ያየሁት ቦታ አለ፣ ባህል አለ፣ በዛ ላይም ደግሞ ቋንቋ እየለመድኩ ነው ምናምን እና ብቻ በጣም ደስ የሚልና የሚማርክ አመት በዓል ነበር ያሳለፍኩት። እንደምታዩት እንግዲህ ትንሽ ከንቀጥቀጥ ብያለው። ማለት ወፍወፍሬ ያለው ነው የሚባለው ወፍሬ ያለው ለእናንተ ስለማይታያችሁ ነው፣ በካሜራ ስለሆነ ያን ያህል አይታያችሁም እንጂ በአካል ብታየኝ የሚያየኝ የሚያቀኝ ሰው ራሱ እየደነገጠ ነው። ማለት ምን እንደዚህ በአንድ የወፈርኩ ምናን እየተባልኩ ነው። እና በዓልን ከዚህ ከዚህ አመት በኋላ በሚቀጥለው ዓመት ከእኛ ጋር መታችሁ እንደምታከብሩ ተስፋ አለኝ እና ሁላችሁም መልካም በዓል እያልኩኝ ያው በዚህ አጋጣሚ ምንድን ነው የሚባለው፣ ዛሬ ያው የመጣሁበት አንድ የራሴ ምክንያት አለኝ። ያው ብቻዬን የመጣሁት እዮብ ይመጣል፣ እዮባ ይመጣል። ከእሱ ጋር ያወራነው ነገር አለ፣ የተነጋገርነው ነገር አለ። ያው እዚያኛው ቤት ስለሆነ ነው። ይመጣል። ሲመጣ ያው ሁሉንም ነገር እንነግራችኋለን ማለት ነው። አንድ የምንነግራችሁ ነገር አለ። የምንጠይቃችሁ ጥያቄ አለ። የምንጠይቃት ማለት ነው ሄዱን ማለት ነው። እና አንድ ጥያቄ አለ። በዚህ አጋጣሚ የዩትዩባችንን ሰብስክራይብ እያደረጋችሁ አደለም። የሄዱንም ዩትዩብ ሰብስክራይብ እያደረጋችሁ አደለም። በጣም እየቀነሰ ነው ማለት መቶ ሀምሳ ሺህ መግባት ባለብን ሰዓት እየገባን አደለም። የሆነ ሰዓት ላይ በጣም እኔ ቶሎ መቶ ሀምሳ ሺህ አስገብታችኋት የሆነ ቦታ ይዣ ትሄዳለሁ ብዬ ቃል ገብቼ ነበርና ግን እስካሁን መቶ ሀምሳ ሺ አልገባችም። እና መቶ ሀምሳ ሺ አስገቧት፣ ሰብስክራይብ አድርጉ። በደንብ በደንብ በደንብ ሰብስክራይብ አድርጉ። ማለት ከኛ አንተ ነው የሚለው ነገር የለም። ቪዲዮ ደግሞ ሼር እያረጋችሁ፣ ላይክ እያረጋችሁ፣ የደውል ምልክቷን እየተጫናችሁ ደስ የሚል ቤተሰብ እንሆን። አሪፍ አሪፍ ቪዲዮ ለእናንተ እየሰራን እየለቀቀን እንጂ የምታደርጉበት ቤተሰብ ነን እኛ። ማለት ሰብስክራይብ አድርጋችሁ እንትን የሚላችሁ ነገር አይደለም፣ ቤተሰብ ነው የምንሆነው እና እንብዛ በጣም ብዙ ቤተሰብ እንሆን። ፈጣሪ ደርቶን መቶ ሀምሳ ሺህ ሁለት መቶ ሺህ ስንገባ ደግሞ እንግዲህ ከዚህ በላይ ደስ የሚሉ ስራዎችን እንሰራለን ማለት ነውና ሁላችሁም ሰብስክራይብ አድርጉ ማለት ነው እና ያው እዮብን እየጠበኩት ነው። ዛሬ እኔ እና ዮብ እንግዲህ አውርተናል። ሄለንን የምናናግራት ጥብቅ ጉዳይ አለን ማለት አስቸኳይ ጉዳይ አለን ማለት ነው እና እሷንም ጠርተናታል። ጠርተናት እንግዲህ ያው ማለት እንጠይቃታለን። ያው እስቲ የሚሆኑን ነገር እንግዲህ አብረን እንጠብቃለን ማለት ነው። ምን እንደምትለን ምን አይነት መልስ እንደምናገኝ ከእሷ አብረን እንጠብቃለን ማለት ነው። ግን አሁን ዮብ እስካሁን ድረስ አልመጣም። እየጠበኩት ነው። እዛ እንግዲህ ወይ ምግብ ምናን እየበላ ይሆናል፣ ረስቷል። እዚህ እንዳለው ራሱ ረስቷል። እኔ መግቢያ ምናምን ሰርቼ እጠብቅሃለሁ ነበር ያልኩት፣ ግን እስካሁን ድረስ የለም፣ አልመጣም። ልደውለት እንዲ ቆይ፣ ለነገሩ ትንሽ እንጠብቀውና ከማጨናነቅ ወይ ምግብ እየበላ ምናምን ነገር ሊሆን ይችላል። ያው በራሱ ሰዓት ይመጣል። ያው የትም ሄድም ቅርብ ስለሆነ እዚሁ ቅርብ፣ እንዴት ነው ወይንም በኋላ አሳያችኋል የት እንዳለ ማለት እና ጎረቤት ነው ያለው። እና እስኪ እስኪመጣ ድረስ ትንሽ እንጠብቀው፣ ወይ የበላየ ምናምን ነገር ሊሆን ይችላል። ትንሽ እንጠብቀው እና እንግዲህ ያለውን ነገር ሁሉንም ነገር እንነግራችኋለን ማለት ነው። ማለት ቀድሞ ሄዱ እንዳትመጣ እኔ አስፈራኝ እኮ ሄደች። እንደዚህ ሳረፍድን እንደዚህ ነው ማለት ነው የምትጠብቁኝ ከዚች ለመምጣት እንደዚህ እያቆያለውን ወይኔ በስማ እዩ፣ ሜካፕ ምናምን ጀመረ፣ እንደ እንደ ሴቶቹ ምን ሆነህ ነው አንተ? አረ ምንም እየበላህ ነው ያስታውቃል። እንደዚህ ጠርጉ ጥራጉማ። አ አንዴ፣ ሰላም በላቸው ቤተሰቦቻቸው። ሰላም፣ ውድ ቤተሰቦች፣ ዛሬም። ካሜራ ምናምን ይዘሽ ነው? አዎ፣ መግቢያ ምናምን ሰርቼ ነው የጠበኩት። ቅድም ያወራነውን ነገር በካሜራ ፊትም እንድንጠይቅ ፈልጌ ግድም ስለሆነ ያስፈልጋል ማለት። ያው ምን እንደሆነ ታውቃለህ። አሁን ሁሉንም ነገር እኔ እናንተ ብቻችን ሆነን እኮ እዛ በእኛው ቤተ ሄደን ሄሉ ጋር ሄደን እኮ መጠየቅ እንችላለን፣ ግን ቤተሰቦች መስማት ስላለባቸው ሁሉንም ነገር ደግሞ እናንተ ማወቅ አለባችሁ። የምንጠይቀውንም ጥያቄ መልሱንም ሁሉንም ነገር ማት መስማት አለባችሁ ማለት ነውና ለዚህ ነው ያው ካሜራ ይዘን መግቢያ ሰርቺ ምናምን የምጠብቀው ማለት ነው። ሄዱን ለብቻ ማናገር ምናን እችላለሁ ግን ግዴታ እናንተም ደግሞ መስማት አለባችሁ፣ ማወቅ አለባችሁ እዚህ ቦታ ላይ ማለት ነው። ምክንያቱም መብት ስላላችሁ ቤተሰብ ስለሆናችሁ ማለት ነው እና ሄዱን እንግዲህ ያው ጠርተናታል ማለት እኔና እዮብ ሆነን ምንጠይቃት ማለት ምንጠይቃት ጥያቄ አለ። የምትሰጠን መልስ በጣም ያው እንደሷ ነው የሚወሰነው የሚጎዳንም ሊሆን ይችላል ወይም ደስ የሚል መልስ ልሰጠን ትችላለች እና እሱን እንግዲህ ከራሱ አንደበት በት በኋላ ስትመጣ ጠይቀናት ከራሱ አንደበት በት የምንረዳው ይሆናል እና ለዛ ነው አይ አሪፍ ሀሳብ ነው ያሰብከው፣ ግን እንትን ስለሷን መከፋት ምናምን የለባትም እኔ እንትን የምልህ ማለት ነው። ስላትከፋ በእንትን አድርገህ ቀስ ብለን ብንነግራት አዩ ቦታ ላይ ምንም መከፋት ምናምን የሚባል ነገር የለም። እኔ እሷዩን ነገር ስጠይቀኝ ምናምን እከፋለሁ ስለ ነው በሙድን ከፋ ምናምን እንጠብቃታለን። እሱ የእሷ ውሳኔ ስለሆነ እንድትከፋ አይፈልግም። ግን ብትከፋ ምንም ደግሞ ማድረግ አንችልም፣ ምንም ማድረግ አንችልም። ግዴታ ስለሆነ ማለት ነው። እና አንተ እኔ እሷ ብዙ ነገር ስጠይቀኝ እኮ የእኔ ውሳኔ ከሆነ እሺ ነው ምላት፣ ካልሆነ ደግሞ አልሆነም ነው ምሎ። ገባህ አይደለ? አልከፋም። ከሆነ ይሆናል ነው፣ ካልሆነ ደግሞ ያ ነገር አይሆንም ብዬ ነው መልሰውና፣ እንድትከፋ አንፈልግም ግን በቻልነው አቅም እሷ የምትሰጠን መልስ በጣም ለእኛ በጣም አስፈላጊ ነው ስለሚጠቅመን ማለት ነው። እና ካልሆነ እኛም የራሳችንን ውሳኔ እንወስናለን። እኔ ናየውም ማለት ነው። እና ያው የእሷን ሀሳብ እንሰማና ከዛ እኛ ደግሞ የራሳችንን ውሳኔ እንወስናለን ማለት ነው። ያሉ ነገር በአጭሩ ይህንን ይመስላል። ስትመጣ ደግሞ ሁሉንም ነገር እንነግራቸዋለን፣ ለእናንተም ለእሷን ሁሉንም ነገር ማለት ነው። እና እስኪ እንግዲህ ኢዮብም ቆይቶ ነው የመጣው፣ ና ብየው እንግዲህ አሁን እሱ እራሱ በጣም ብዙ ነው ቆይቶ የመጣው። እሷን ደግሞ እንግዲህ ያው እየጠበቅናት ነው ማለት ነው እና አብረናት እስኪ ጠብቅ። በዓል እንዴት ነው? እኔ ጋር አንተም ጋር አብረን ስለ ነበር ተመችቶሃል፣ ብዬ አስባለሁ። አዎ፣ ብዙ ከእንዴት ነው ያላሳየኝ ቦታ ምናምን የለም እስካሁን አሪፍ ላይ ባሳልፈናቅ እሱም ደግሞ በቀጣይ እናየዋለን። ሐይቅ ምናምን የለም እንደዚህ የሚዋኝበት ምናምን አለ፣ ግን ትንሽ ከዚህ ራቅ ይላል። የምር ሌላ ጊዜ እናየዋለን እሱ ከቤተሰቦች ጋር። አንተ ግን ምንድን ነው እንዴት አታሳየንም? አይ ምንም ቢሆን የሆነ የሆነ ቦታ ወስደን ዋኝተን ምናምን እንመጣለን። ድጋሚ ለበዓል ስንመጣ ስንመጣ እስቲ እንግዲህ ድጋሚ ስንመጣ ያላየነውን ነገር ደግሞ ምና ይሆናል። ምንም ካሜራ ፊት ሰላም ንበልሽ ብለን ሰላም ሰላም ሰላም እንደት ናችሁ? ደና ናችሁ? ያላችሁ በዚህ ሰዓት ቪዲዮ መቅረጽ ምንምል ያው ቪዲዮ እኛ እንግዲህ ቪዲዮ እሱ ሳለብን በእውነቱ ዛሬ ግን ቁም ነገር ስላለ ነው ግዴታ አንቺን ጠይቀን መረዳት ያለብን ነገር ስላለ ነው፣ እና የጠራንሽ ማለት ነው አይደለም ቪዲዮ እንዲሰራ በጣም ነው የፈለገው ግን አሁን በአሁኑ ሰዓት ከማዕድ ተነስቶ ቪዲዮ ላይ እኔ ጠግብ ያለው ግን ሰው አለ እዛ አለ። ደግሞ እዚህ ከእኛ የሚበልጥ ቤት ቤት እኛ የምናወራሽ ነገር አለ ነገር ቁም ነገር ከአንቺ ጋር እኮ ነው የመጣው። ስለዚህም ደግሞ ማወቅ የምንፈልገው ነገር ስላለ ነው ከሰው ዞር ብለሽ እንድ የጠራንሽ። ስራ እየሰራው ነበር፣ አይታችኋል። ደግሞ በዛ ላይ በጣም ደግሞኛል። ከሁን ተመለስሽ ትሰሪያለሽ። በቃ ችግር የለውም። እሱ አይደለም እኔ በአሁን ሰዓት መሆን እኮ ነው እኮ። ችግር የለውም ግን በአሁን አስቸኳይ ሲሆንብንስ። አስቸኳይ ነው የምንጠይቀው ጥያቄ አስቸኳይ ነው ትንሽ ሽረት ጉድ ያረጋጅቀለሽ ነው እንዴት ስቃለች? ምናምን ቁም ነገር ነው። እኔ አሞኛል። አውሮች ቶሎ በሉ። እኔ ደክሞኛል። ጌታ ነው አሞኛል በጣም። እሺ አውሮ ምንድን ነው? ጠይቃት። አይ በታናሽ ነው የሚያምሩ። ጠይቃት። በታናሽ ነው የሚሻለው። ጥያቄ ጠይቃት፣ ጠይቃት በእናትህ ቅድም ጠይቃት፣ አለው ነ መጀመሪያ የምጠይቃት አላልክም? መድሃኒ ያለምን እሄዳለሁ እሄዳለሁ ማርያምን እሄዳለሁ። በእናትህ ጠይቃት፣ አንተ ጠይቃት። አንዴ ያማቸዋል እንዴ? ዛሬ ደህና ናችሁ? የምር ነው እንዴ የምትስቀው? ጠይቃት። ቅድም ምን አልከኝ? እኔ ጠይቃት አለሁ አላልከኝም? በእግዚአብሔር እኛ ቁም ነገር ነው እየያዝነው ማለት ነው። ማቴው ወንድምሽ፣ እሱ ታናሽሽ ነው፣ ምናም ቢጠይቅ ነው የሚያምረው። ጠይቁ ወይ ጠይቁ። ሄሊድ እግዚአብሔር ሰው እየጠበቀኝ ነው እዛ፣ ተሰብስቦ እኮ ታረጋጊ። ቆይ እንደዚህ ሆነሽ ነው? አይደለም እንደት ነው? እዚህ ከፈለጉ እሺ። ማለት ወደ አዲስ አበባ ማንን ነው ይዘሽ የምትሄጂው? እናንተ እግዚአብሔርን እየቀለዳችሁ አመራችንን ይዘሽ የምትሄጂው? ወይኔን ወይ እሱን ማለት፣ ማንን ነው ይዘሽ የምትሄጂው? ማለት ማለት ነው። የምንሄድበት ቀን ሲደርስ እኔም ከእናንተ ጋር ሶስታችንም አዲስ አበባ ቤታችሁ፣ ሁላችሁ አንተን ቤት፣ እኛም ቤታችን እንመለሳለን። እኛ እንደዛ አንድ ሰው እንትን በይና አንዱ እዚ ጋራ ከሁለት አንድ አንድ ሰው ነው ይዘሽ የምትሄጂው። ሁለታችን ይዘሽ መሄዳችሁም ይህ መምረጥ አይከብድሽም? እኛ ሲዘን የመጣ ነው። በዚህ አጋጣሚ ጥሩ ነገር ስለሆነ መወቅ ስለምንፈልግ ማንን ነው ይዘሽ የምትሄጂው? ከሁለት አንዳችን እዚህ መቅረት አለብን። ያሸነፈው ሰው ይሄዳል፣ የተሸነፈው ሰው ይቀራል ማለት ነው። መቼም እኮ ማን እንደሚያሸንፍ እርግጥ ነው። አ አዎ እኔን እኛው ማለት እንግዲህ፣ መቼስ ማን እንደሚያሸንፍ የታወቀ ነው። እኔ እኔ አሁን የሚደብረኝ ነገር ምን እንደሆነ ተቀላችሁ ማለት ራስ ፈትታችሁን ማዕድ ላይ ከቤት ከሰው ጋር ተሰብስበን እየበላን ከሰው ጋር ተሰብስበን እየበላን ከማዕድ ላይ ተነስታችሁ ቀልድ እየቀለዳችሁ መሆኑ በጣም ቀልድ አደለም። ምንድን ነው የምትይው? ማን ነው ይዘሽ የምትሄጂው? ጥያቄያችሁ አልገባኝም። ከሁለት አንዳችን ካሜራ ይዘሽ እኔ ምንን እንደምመርጥ እርግጠኛ ነኝ። ማለት አልገ ለምንድነው የምመርጦ ምመርጦኔ እናንተ ምርጫ ውስጥ በምንከታለሁ እኮ በቃ የማንን አንዱ ዚ ይቀራል። እዚህ እንዲቀር የማፈልጉን ሰው ይዘሽ ትሄጃለሽ። ለምን መቅረፍ ፈልጋችሁ ነው? ማወቅ ፈልገን። ለአንቺ ማን አስፈላጊ ሰው እንደሆነ ማወቅ ፈልገን። ደግሞ በቃ በዛ ቀላል ነገር ምንን ሆነ። እኔ ምረጥ ብትይኝ ወይ አንተ ከሁለታችሁ ማንን እንደምወድ ነው ይበልጥ ማንን እንደምወድ። መውደድም ምንም በይ፣ ግን እሱንም ብመርጭ አይከፋኝም። ከሁለት አንዳችሁ መውደውን ሰው ነው የምመርጠው። ምቶጁን በምንም እኛ ግን እሱን አይደለም ማወቅ የምንፈልገው። ማንን ነው የበለጠ ይዛ ለመሄድ የሚያስፈልጋት ሰው ማን ነው? ከእኔና ከሱ እዚህ ቢቀር ምንም ማይጠቅምሽ ሰው፣ እዛ ቢሄድ የሚጠቅምሽ ሰው እንዳይደብርሽ፣ ሽ እኔም በሆን ማለት ነው። እኔም ችግር የለውም እንዳይደብርሽ፣ እሱም ከሆነ እኛ ሲይዘን ነው እና ስልሽ እኔ በራሴ መተማመን ይሄ በቃ አላ በቱ ፐርሰንት ነው። እንደ ቡድኔ ነው። በራሴ መተማመን ድፍረቴ እና ማ እርግጠኛ ነኝ እኔ ነው የምትመርጠው አልኩ በቃ። አሁን በሆን ተቀየር እኔ ነው ይዘሽ የምትሄጂው ያልኩ። እኔ መቼም ምን እንደሆነ እኮ እርግጠኛ ነኝ፣ እኔ እኮ አልጠራጠርም። ወንድማ ነኝ፣ ሁለታችሁንም ይዤ ነው የምሄደው። እኔ ማንንም ትቼ ማንንም አስቀምጬ፣ በእናትሽ ይሄ በህይወት ውስጥ እንደዚህ ሁለት መምረጥ አይቻልም። አንድ ምን ሆንሽ ነው? ግልጽ አይደለም። አንድ ሰው ነው ይዘሽ የምትሄጂው። ራሳችሁ ላይ ጦርነት ማወጅ ፈልጋችሁ ነው? አይ እንዴ የምን ጦርነት፣ አንቺ ራስሽን ኔ ነው መቅረት የምፈልገው እዚሁ ገበሬ ግብር ዘ ጓሮ ምናምን ነው የቆፈርኩ ከመረጥሽ ሰው አንድ ሰው እናንተ ሰዎች ጤነኞች እንቻላችሁ? ማታ እንዴት ነው ያሰብሽ ያለሽ አልገባኝ። ራሳችሁ እንዴት ነው እያሰባችሁ ያላችሁ? እስቲ ጭንቅላታችሁን አሰሩት። ሁለት ሰው መጥታችሁ አንድ ጓደኛ ነው አንዱ ወንድሜ ነው ከሁለታችን አንዳችን ምረጪ ማለት ነው። ጤነኝ ነገር እኮ ነው። በጣም ቀላል ነገር ነው በቃ ማለት አንተ ነህ ይሄዳለው ቢን ይበኝ እሱ እዚሁ ገበሬ ነው ይኖራል። ችግር የለው። ትችላለህ ማረስ አንተን ችግር ትልቅም ሰዓታችን የለም እንዴ! እንዴ ሰዓታችንን ገደለችው እኮ። ምን ሆነ ነው ስትጀምር፣ አንታዚሆን እንዲሁም እኔነወንድምሻለሆነአይን አይኔን እያየችው እኮ ነው ከቅድም ጀምሮ። እኔን ነበር ስታይ ነበር። ደግሞ አምሩብሻል። በስመ አብ የመጣች ግን በቃ መረጭ። እኔ በእናትሽ ሳት እየገደልሽብን ነው መልሰሽን እየጠበቀን ነው። እኔ ግደሉኝ ከፈለጋችሁ እኔ አልሄድም። እንዲሁም ሁለታችሁንም አልመርጥም። ሌላ የምትመርጪው ሰው አለ ማለት ነው? አዎ አለ፣ የምመርጠው ሰው እኛ። እንደዚህ አልመሰለንም። እኛ ለአንቺ አስፈላጊ ሰው ስለመሰለን ነው። አንድ ነገር ላውራ አንድ ነገር ላውራ፣ ሁለታችሁ ማለት ነው። እኔ እንደማስበው ከሆነ ጭንቅላታችሁ ተደፍነዋል አይሰራ ለምን? በሉኛ። ስሙኝ፣ ቆይ፣ መጀመሪያ አዳምጡኝ። ሁለታችሁ ነው ነበር ወደዛ መደርጋ ሁለታችሁም ጭንቅላታችሁ አይሰራም። ለምን እንደሆነ ታውቃላችሁ? ምክንያቱም ሰው ምረጭ አይባልም ሲጀመር። ያማችኋል? ጤነኛ ላችሁም ይባላል ወይስ ደግሞ እዚ የበላችሁት ምግብ ምች መጥቷችኋልይተሳስተሻል ሰው አይደለም? መንገድ ራሱ ምረጭ ይባላል። መንገድማ የራሴን መንገድማ እመርጣለሁ። ምረጭ፣ ሰው ግን ምረጭ አይባልም። አይ ይባላል። ምረጭኝና ከወንድሜ እና ካንተ ልምረጥ። ያመሃል? ምንም ቀላል ነው።

እንደዚህ አልተጠየቅኩማ ነው። በፍላጎት አልተጠየቅኩማ ነው። ከፈለግኩ ልነግርሽ ይችላሉ። አንቺን ነው የምመርጠው። ነው ደግሞ እኔ ደግሞ ከወንድሜ ከአንተም ማወዳደር ነው። መርጭሽ በቃ ይዤሽ ምናምን በጣም ቢሆን ተጣጥለን እዚህ ጋር እንትን እኮ አንድ ነገር ልንገራችሁ። አሁን ደሜን አታፍሉ፣ ስሙኛ፣ እንደሚፈላ ፈላ፣ በጣም ተንተከተከ ተንተከተከ። በጣም እ እንደዚህ አይነት ጥያቄ ጠይቀንሽ ነው እንደ ንቺ እንትን፣ ወይኔ አላውራልህ፣ እኔ እንሆናለን በቃ እኔ የምመርጠው ምርጫ የለም። ሲጀምር አይመረጥም አይባልም። ሲቀጥል ላይ ደግሞ የማይወዳደር ሰው አሁን ሌላ ሰው ምናምን የሩቅ ሰው ብትለኝ ልመርጠል ይችላለሁ። ገባ? የማይወዳደር ሰዎች አሉ። አንተም የራሴ የሆነ ቦታ አለ እኔ ውስጥ እሱም ደግሞ የራሱ የሆነ ቦታ አለው። ልመርጣችሁ አልችልም። አንድ ነገር እኔ እኮ እነዚህ ከእኛ እና ከሁለታችን መርጠሽ አልተመረጠ ሰው ወይ ወደ እንትን ወደ ፍርድ ቤት ወይ ወደ ሞት ግድያ ሄዳል፣ አይደለም ያልንሽ እዚህ ቀራ። ጓደኛውነቱን አይተም እንዴ? ይሄ እኮ እዚህ ጋር ምን የሚፈጠር ነገር የለም እኮ

ይልክልናል አልምቶ ም እንዲሁም እንሰታለ ምናምን ቅቤ ከቤቴ ነው ምናምን። ስለዚህ እንደውም ካልሆነ ሁለታችን ጨረሳችሁ መልስሽን ብቻ ነው እየጠበቀን ነው ያለ እንኳን አይደለም ለቁም ነገር ይቅርና ለቀልድ ለጨዋታ እንኳን ቢሆን ሁለታችሁን አላወዳድር። በቃ ጨርሻለሁ። ከፈለጋችሁ ሁለታችሁም ሂዱ፣ ከፈለጋችሁ ሁለታችሁ ቅሩ። አይመለከተኝም እንጂ እኔ አንድ ሰው አልመርጥም። በጣም አዝኛለሁ። እንደዚህ እንዴት ከሁለት አንድ ሰው እንዴት መምረጥ ያቅትሻል? መምረጥ እኮ አይደለም ደግሞ ይዞ መሄድ ይዘሽ በህይወት ውስጥ በህይወት ውስጥ ምርጫ አንድ ነው፣ አንድ የተመረጠ ነገር ነው የሚመራው

አሁን ቶሎ በይ መረጅ። እኔ ግሬን እየመመኝ ነው። በናት እኔ ከፈለጋቸው አትዱ ና መልስን። ምንድን ነው ምንድን ነው የምትይው? ምን አልሰማሽም? እኛ እዚህ ቦታ ላይ መልስ ሳንቀበልሽ ነው። ቀድ እየሳቀሽ ነው። እግዚአብሔርን፣ ደክሞኝ ነው የሚሰቀው እግዚአብሔርን በጣም ደግሞ እኛ እኮ በቃ መልስ ስጪን። እኛ እኮ እዚህ ጋር እኮ የሞት ሽረት ከፈለጋችሁ ቅሩ እዚህ ቤት ተኙ። ማንን ተማምነሽ ነው ራሴን እኮ ነገሪና ማን ነው የምትመርጪው? ምንድን ነው? ምን ማለት ነው? እኛ ፈልገን ነው መልስ። ሁለታችንም እዚህ እንቀር ነው መልስ እንፈልጋለን። ምረጭኝ

ማርያምን ማንንም አልመረጥኩም እኔ እንዶ አረ እንደዚህ አትጂ በእናት ምን ሆነሽ ነው በማርያምን ወይኔ አንቺ ምንድነው ቀላል ጥያቄ የምታካብጂ በቃ ዛጋችሁ ይበቃችኋል አልፈልግም በቃ እኔ አልመርጥም

የምር ራሱ አሞኛል። ዞር በለብኝ፣ አት ያዘኛል። አሁን ወንድምሽን መምረጥ አቅቶች ነው? ከጓደኛሽ ምን እኔ መምረጥ እኔ መርጣኛለች። በቃ እንደዚህ እኔ ዲያክ፣ እኔ አልመረጥኩህም። እኔ ማንንም ሰው አልመርጥም። በቃ እሺ። እንኳን እንደዚህ አይነት ነገር እውነት፣ እግዚአብሔር በቃ እያዩዋችሁ የነበረ ጭንቅላቴን አሞኝ ነው።

ሞናሊዛ እንግዲህ ይዟት ሄደ ይዟት ይዟት በወንድም ያስጠለፉኝ፣ ብቸኛ ሰው እኔ እና ቤተሰብ። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ደና ሁኑልኝ፣ ወዳችኋለሁ። ቀለል ያለ ፕራንክ ነው፣ እሷ ካረገችኝ ፕራንክ አንጻር ምንም ነው። ግን በሌላ ቪዲዮ እንገናኛለን። ሰብስክራይብ እያደረጋችሁ ፏፌሻ አርጉት። ወዳችኋለሁ፣ ይመቻችሁ። ልድረስባቸው ውስጥ አመለጡኝ